በሞዴል ቀነኒ አዱኛ ዙሪያ ተጠርጥሮ በእስር ላይ የሚገኘው አንዱ አለም ጎሳ ከእስር ሊፈታ የሚችልበት እድል እንዳለ ዜናዎች እየተዘገቡ ይገኛሉ። ምንድነው የተገኘው ማስረጃ? አዲስ ነገር አለ ወይ የሚለው ነግራችኋለሁ። ፓስተር ሶፎኒያስ ተወዳጁ ፓስተር ሶፊ ወደ ኦርቶዶክስ ሊመጣ ይሆን እንዴ የሚያስብሉ እጅግ በጣም አጠራጣሪ ጉዳዮች እየተፈጠሩ ይገኛሉ። ስለሱም አዳዲስ ኢንፎርሜሽኖችን የምነግራችሁ ይሆናል። አብዛኛው የኢትዮጵያ ወንድ ትዳር ይፈራል። ለምን ስንል እንጠይቃለን። እያንዳንዳችን ኢትዮጵያውያን በነፍሶከፍ ወከፍ 575 የአሜሪካን ዶላር እዳ እንዳለብን የተረጋገጠ መረጃ ወጥቷል። ሁላችሁም እዚህ ቪዲዮ ላይ ስትቆዩ እነዚህን ዜናዎች የምትሰሙ ይሆናል። ሰላም ለእናንተ እንደምን አላችሁልኝ፣ መለይፌ ሄዳው ነኝ። እንደተለመደው በቀጥታ ወደ መረጃዎቹ እንለፍ። አብራችሁኝ ቆዩ። በበብቱ ጠረን ደፍቶ ሊገለን ነው፣ እባክህ ደውለህ ንገረው ይላል። ሰላም ሰላም፣ እንዴናችሁ? ማጋሪ ደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋለኝ በብብቱ ጠረን ደፍቶ ሊደፋን ነው። ባክ ደውልና ንገርልን። ወደ ገደለው ይደውልለት የሚለውን እንሰማለን አንድ ላይ እሺ፣ እንሰማለን። እንግዲህ አዳዲስ ኮንተንት ክሬተሮች የመጡ ነው እየጠራ ነው። ሄሎ ሄሎ ሰላም ባናው እንዴት አመሽን? ጋብሪ ከወደ ገደለው ነው የምደውልላት። ወደ ገደለው ምንድን ነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የስራ ባልደረቦች ስልክንና አድራሻህን ሰጥቶኝ ነበር። መልእክት ነበራቸው ላንተ የሚነገር ሬዲነ ነ ለመስማት እሺ። አይ የስራ ባልደረቦች በጣም ነው የምንወደው፣ በጣም ነው የምናከብረው። ነገር ግን የሰውነቱ ጠረን እያስቸገረን ነው እና እባክ ታጠበልልን ብለው ያለ የስራ ባልደረቦች ናቸው ጓደኞች። አይ ስማቸውን ይቅርታል ነግደም ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው እ እየቀለድኩ ነው ወይ? አይ አልነግርህም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህና እንድትጠብቅ ነው እየነገሩ ያሉት። አውቄ ነው በላቸው እነሱ ይቅርታ ብላሽ አውቄ ነው በላቸው። እነሱ እግራቸው ስለሚሸት። አይ ጽዳትህን ጠብቅ ታጠብ ነው እኮ ያሉ እንጂ። አይ ይሄን አደርስላለሁ። የሚተላለፍ ነው፣ ሚዲያ ላይ ያለ ነገር ነው። በል በል በል ስራ እንትን እሺ። ባለ አመሰግናለሁ። ሰላም ነው። ከባድ ነው፣ ከባድ ነው ጋይስ። ይኸውን እኮ አያስቅም፣ ያስደነግጣል። እና ደግሞ እንደ አበሻነታችን ደካማ ጎናችን ሲነገረን አንወድም። እንግዲህ የሚወድ ከሆነ ደካማ ጎንን ነው የሚነግረው ነው የሚባለው በአባባል ደረጃ። ግን በእውነታው ስንመጣ ሰው የሚወደን የሚመስለን እኛ አበሾች ይጓችን ማለት ነው። እና ሙገሳ፣ አድናቆት ምናምን ነው ና ጫማ እኮ ይሸታል፣ እግር እኮ ይሸታል ብትለው ሰውዬው ኦፍ ነው የሚሆን። ለምን ድክመቱ ሲነገረው ስለማይወድ። እና አበሻነታችን ጎልቶ የወጣበት ኮንተንት ነው እንግዲህ አዳዲስ ኮንተንት ክሬተሮች የመጡ ነው። እንዲህ አይነት ኮንተንት ይቀጥል ምትሉ ይቀ ይቀጥል ይቀጥል እያላችሁ ኮመንት ላይ ጻፉ፣ ወደ ቀጣዩ እናልፋለን። እንግዲህ ኢትዮጵያውያን 500 ዶላር በነፍስ ወከፍ 500 ምናምን ዶላር እዳ አለብህ። እያንዳንድ እያንዳንድሽ እዳሽን ክፈይ። ዝም ብለዚህ ላይክ እና ሰብስክራይብ ሳታደርግ ማየት አይደለም፣ እዳን ክፈይ። ሌትስ ጎ፣ እንስማው መረጃው። እያንዳንዱ ኢትዮጵያዊ አምስት መቶ ሰባ አምስት የአሜሪካን ዶላር እዳ እንዳለበት ሪፖርተር ዛሬ ይዞት የወጣው ዘገባ ያሳያል። በዚህም መሰረት ወደ ብር ምንዛሪ ስንቀይረው አንድ ኢትዮጵያዊ 74175 ብር እዳ እንዳለበት የሪፖርተር ዘገባ ያሳያል። ሰምታል ሰምተሻል፣ አምስት መቶ ሰባ አምስት ዶላር በኢትዮጵያ ሰባ ምናምን ሺ ብር እዳ ተሸክማችሁ እየዞራችሁ ነው ያላችሁ እኛ ኢትዮጵያውያን። እንግዲህ ጉድ ሳይሰማ ማለት እኮ ይሄ ነው። በቃ ማግባት አልፈልግም

በጊዜ አሁን አንተ ይመስለኛል እንግዲህ በወጣትነትህ ሀያ ምናምን ገበት እንደ እንደ እንደ ኩፍኝ ይወጣላል። እኛ ደግሞ ቆየን ቆየንና ልክ እንደ ክሰል ካውያ ከጋልም በኋላ ያን ያሁን የምትወልዳቸው ጊዜ በጣም ትግሽ ይሆናሉ። ከዛ በኋላ ደግሞ

ብቻ የሰው ልጅ የተለያየ ምክንያት አለው፣ ትዳርን የሚፈራበት። ግን አብዛኛው ወንድ ትዳር እየፈራ ነው። ምንድን ነው ምክንያቱ? ግን እስኪ ምክንያት ነው ብላችሁ የምታስቡትን ነገር በሙሉ እዚህ ጋር አስቀምጡ፣ እስኪ እንማርበት። እንግዲህ በዚህ ሳምንት ሌላኛው መነጋገሪያ የሆነው ጉዳይ አንዱአለም ጎሳ ከእስር ቤት የሚወጣበት ሰፊ ድል ይኖራል እየተባለ ይገኛል። የዚህ ሀበሻ ምንጮች እንደጠቀሱ በዋስ ይለቀቅ በነፃ ይለቀቅ መጨረሻ ላይ ፍርድ ቤት ሲወስን ብንሰማም እስኪ መረጃውን እንስማና የራሳችንን ሀሳብ አስተያየት ጉዳይ ንሰጥበታል። ታዋቂው ድምፃዊ አንዱአለም ጎሳ በሚቀጥለው ሳምንት ከእስር የሚለቀቅበት እድሉ ከፍተኛ መሆኑ ተገለጸ። ፖሊስ በሞዴል ቀነኒ አዱኛ ጉዳይ ላይ ብቻ አጣጣሪ አድርጎ አስሮ ሲመረምረው የነበረው አንዱአለም ጎሳ እንደነበረ ይታወቃል። ከዚህ በፊት ባቀረብላችሁ ዘገባ ፖሊስ በአንዱ አለም ላይ ማስረጃዎችን ማግኘት አልቻለም ብለን ምንጮችን ጠቅሰን ዘግበንላችሁ እንደነበር ይታወቃል። የዛን ጊዜ እኛ ላይ ብዙ ሰዎች እውቀት አስታቀርቡ ነበረ። ሆኖም ግን እኛ የምንዘግበው ያለው መረጃ ብቻ ነው። ማነው ገዳይ ማነው አስገዳይ ስራቱን አጠፋች አጠፋች የሚለውን የሚወስነው የፖሊስ ምርመራ ነው። እኛ አደለንም። የእኛ ስራ ሪፖርት ማድረግ ነው። ስለዚህም አሁንም በዚህ መሰረት ነው የምንዘግብላችሁ ማለት ነው። አንዱአለምን ከሁለት ወር በላይ አስሮት ቆይቷል። በዚህ ምርመራው ውጤት ውስጥ በፍርድ ቤት የእሷ መሆኑን አጣራለሁ ብሎ ሲገልጽ የነበረው ፖሊስ ዲያሬዋ የእሷ መሆኑን እንዳረጋገጠ ምንጮቻችን ገልጸዋል። በተጨማሪም ሌሎች ሁሉንም የፎረንሲክ ምርመራዎችን ሁሉ አጠናቆ የምርመራ መዝገቡን ለአቃቤ ሕግ መላኩን ፖሊስ ለፍርድ ቤት አስረድቷል። ከዚህ መሰረት አቃቤ ሕግ ክስ ለመመስረት አስራ አራት ቀን ይሰጠኝ ብሎ ጠይቋል። ፍርድ ቤቱ ግን በአንድ ሳምንት ውስጥ ክስ የምታቀርብ ከሆነ ክስ አቀርብ ብሎ ለአቃቢ ጊዜ ሰጥቷል። ስለዚህም አሁን ያለው አማራጭ ምንድን ነው? አንዱ አለም የሚለቀቅበት መንገድ ሰፊን የሚሉት ምንጮች አንዱ አለም ላይ እሷን ስለመግደሉ የምንም ነገር ማስረጃ እንዳልተገኘበት እና ፖሊስ አላገኘውበትም ነው እያለ ያለው። ስለዚህም አቃቢ ክስ ማስመሰረት ከሆነ በዚህ አንድ ሳምንት ውስጥ ራሱ በአንድ ሳምንት ውስጥ ፍርድ ቤት ሊለቀው ይችላል። ፍርድ ቤት የማይለቀው ከሆነ እንኳን አንዱአለም ጎሳም ራሱን አካል ነጻ ማውጣት በሚለው መብቱ ጠቅሞ በክስ መስርቶ ከእስር የሚለቀቅበት እድል ከፍተኛ ነው ሲሉም የህግ ባለሙያዎች ለዛ ሀበሻ ገልጸዋል። የሞዴል ቀነኒ አዱኛ ቤተሰቦች ፍትህ ለልጃችን በሚል በከፍተኛ ሀዘን ውስጥ እንዳሉ ይታወቃል። በርካታ ስበጎናቸው ቆሞ ቀነኒ ፍትህ እንድታገኝ አሁንም ድረስ የጠየቁ ይገኛሉ። አሁን

መልካቸውን እያደረሱ ነው የሚገኘው። ስለዚህም አሁን ፖሊስ አንዱአለም ጎሳን ምንም ማስረጃ አላገኘሁበትም ካለም የአማማታ ሁኔታም እንቆቅልሽ ሆኖ ይቀጥላል ማለት ነው ሲሉ ታዛቢዎች ይናገራሉ። እንግዲህ ዘሀበሻ እንደዚህ ዘግቧል። እኔ በግሌ የትኛው ሚዲያ የሚያወራው ነገር ሁሉ እውነት ነው ብዬ አልቀበል። ያው መረጃ አይናቅም አይደነቅም ትሰማላችሁ ግን እውነታውን ትጠብቃላችሁ። አንዱአለም ጎሳኔ ገደላት ራሷን ያጠፋችው የሚለው ፍርድ ቤት ነው የሚያውቀው። እስካሁን የተገኘ ማስረጃ የለም ነው የሚባለው፣ ግን ደም ነካ ምንጣፍም ተገኘ ሲባል እንዲሁ በሚዲያ የተሰማው። ሌላው ደግሞ ቤት ውስጥ የተተኮሰ ሽጉጥ ግድግዳ የመታ ምናምን፣ በጣም ብዙ ብዙ ነገር ብቻ ሲባል ነበረ። ይሄ ሁሉ ነገር መሬት ወርዶ ከዛ ዲያሪው ብቻውን ጎልቶ ከወጣ የተደበቀ የተደበሰበሰ ነገር እንዳለ ነው የሚያሳየው። ስለዚህ አሁንም ፍትህ ለቀነኒ ነው ኳስ የምታይ ሚስት ሲኖር ተነሳሽ እንዲ ፍቅር እንዳይነጋ ያለ ነጋ ዋንጫዋን በልተናል በእውነት ያስደስታል ግን በጣም የሚያሳስብ ነገር አለ ትልቅ ጉዳይ አለ ገብርኤል ማጋሬሽ ለማጫብጫቡ ይደርሳሉ ወይ የምሬ ነው እስከዛ ያገግማል ባያገግም እንኳን እንዲያገግም አርጋቸው አክቡት የምሬ ነው እንዲያጨበጨብ እንፈልጋል ማብታችና አከሙት። በደንብ አስባችሁታል። ኳስ የምትደግፍ ሚስት ኑሯችሁ ማለት ነው። ከዛ ጠዋት ተነሳሽ እንደ ፍቅር መነሳት ውስጥ ተነስቻሉ። መንጋቱንስ ነጋ። ግን እንዴት ነው? አርሰናል ያሸንፋል ወይስ ይሸነፋል? ማንቸስተር ዋንጫውን በሴት ይሄዳል። ግን ይሄ ነገር በጣም ከባድ እኮ ነው የሴት ኳስ ደጋፊ። ይሄን ቪዲዮ ከመክፈቴ በፊት ቁማችሁ ከሆነ ቁጭ በሉ። መቀመጥ ማትችሉ ደግሞ የሆነ ብረት ነገር ያዙ፣ ተደገፉ፣ ወደ ግርግዳ ምናምን ተመሻሹ። በደንብ ፌንት ከሰራችሁ እንኳን እንዳትጎዱ ማለት ነው። ስሙልኝ፣ ሰላም፣ እንዴት ናችሁ? ዛሬ ደግሞ የቴዲ አፍሮን ባለቤት የአምለሰት ሙልኬን ካዘዋል አለባበስ ካን እናደረጋለን። ባለፈው ቪዲዮ የሰጣችሁን ኮሜንቶች በጣም እናመሰግናለን። ቴክ ነው ብራንቱ በዚህ ላላችሁ ደግሞ እሱን እንግዲህ ኦሪጂናሉን ነገር ናሲ ማርገን ነው ኛ የምንተስቀው ኦሪጂናል ነው ያረጋሉ። አሁን ወደ ቀሚስ ሆና ሜዳል ነው ይሄ። አበባ ፕሪንት የተለያዩ ኦንላይን ሾፖች ውስጥ ይገኛል፣ ኦንላይን ስቶሮች ውስጥ ለንደን የተባለ ብራንድ ነው። የለንደን ብራንድ ነው። ወደ ዶላር ነው ጫማ ዋን ደሞ ጫማዋ ምርጥ የቆዳ ጫማ ነው። ስፔሲፊክ ነው። በጣም የካው ሌዘር ነው ወይም የላም ቆዳ ነው። ከላም ቆዳ ነው የላኛ ፓርቲ የተሰራው በጣም ስፔሲፊክ ነው። በጌጣጌጥ ቤል ውስጥ የሆነ ቆዳ ጫማ ነው። ብራንዱ ቫለንቲኖ ጋራቫኒ የሚባል የጣሊያን ብራንድ ነው ያለ ኤሌጋንት የሆነ በጣም የሚያምር ጫማ ነው። ዋጋው ደግሞ ስምመቶ ሰለፈ ሶስት ዶላር ይባላል። ይሄ ሽፒንግ እንደገና ደግሞ አንዳንድ የታክስ ወጪዎችን ሳይጨምር ነው። ይሄዋል በጣም የሚያምረው ደግሞ በጣም ደስ የሚለውን ብርሷን እናያለን። ይሄ የኮኮሽኒል ብራንድ ነው። ዋና ወርክሾፓቸው ፓሪስ ፍራንስ ነው ያለው። ከዛ የሚመሉ ሚኒ ባግ ናት። ተለያዩ ሳይዝ አለ ብላ ሳይ አለ ከዚህ የሚትልቅ ሚያንስም ሳይዝ አለው ስፔሲፊክ ነው። ዋጋ አምስት ሺ ሁለት መቶ ዶላር ነው ከዛም በላይ እንደገና ደግሞ ፕሪ ኦንድ ደግሞ ከተገኘ ሰከንድ ሀንድ ማለት ነው። እንደዛም ይገኛል። በጣም ሰው የሚሸማበት ቦርሳ ነው።

ሰባት መቶ ሰባት መቶ አራት ሺህ ብር ስምንት መቶ አርባ ዘጠኝ ሺህ ሁለት መቶ ሰላሳ ብር ይሄ ያደረገችው ልብስ ብቻ ማ እና ይሄ አይጥልም ስኳር ግፊት ያለበት ደም ብዛት ያለበት ሰው ፌንት አይሰራም አረ ወዴት እየሄድን ነው ወይኔ ጌታ ኢየሱስ እኔ በቃኝ ጋድ በቃኝ ጨርሻለሁ ካልደነቃችሁ በጣም ታድላችኋል ማርያም አራሽ በማርያም መራፍ አንተ አትሰማም እንዴ? ልተኛበት፣ በጣም ደክሞኛል ጌታ። አልተኛውም ትላንት ማታ ራሱ አንተን አራፋል። ጓረም ዲአንተ ምን አባክ ነው እንዴ በቃ ልተኛበት ካልኩኝ መቶ ነው ያለብን ንፍታ በጌታ በኢየሱስ ስም ወጋውቴን፣ የወንድ ድምፅ ሴት ውስጥ ያለ የወንድ መንፈስ። እያንዳንዱ ሴት ውስጥ አንድ ወንድ አለ ብላለች። እቺ ልጅ እቺ ልጅ ነው፣ እቺ ይህ ሰውዬ ነው። አስባችሁታል ከሴት ጉሮሮ ይሄ ድምፅ ሲወጣ፣ በኢየሱስ ስም ፓርኪንግ ብዙ መሰርተ መኪና ማበላለጥ ስትጀምር፣ ልጆች በደንብ ጠብቁት፣ በደንብ ጠብቁት

ዘይት ምናምን ትቀይርበታለህ። ምን ሆነህ ነው? ናብ ሲመጣ መጥረጊያ አሰራበት ዝናብ መጥረጊያ ኖሮ ለባለቤታቸው አስገቡት። የዛሬ ሰማንያ ምናምን ዓመት ያኔ ሁል እንደ ሀገር የነበረ ሶስት መኪና ነው። ይህ አንደኛው ነው። ሶስት ስለነበሩ ቢዘንብብ አይተያዩ ችግር የለውም።

ኦርቶዶክሶች ጋር ያለው አቀራረብ ከጊዜ ወደ ጊዜ በጣም እየተሻሻለ ነው። ስለዚህ ወደ ኦርቶዶክስ ይመጣል ብለው ብዙ ሰዎች ተስፋ እያደረጉ ነው። እኛም ደግሞ በጸሎት እናግዘዋለን እንዲመለስልን ወደ እውነተኛዋ ቤተክርስቲያን። እንስማው እስኪ አናዳምራ ጌታ በኢየሱስ ክርስቶስ ስም ዘምራለሁኝ ሰላም ረኪ እያለ ሰላም ለኪን እያለ ሃርና ወርቆን ስታስማማ የገብርኤል ድምፅ ሰማ። ሰላም ለኪን እያለ ሰላም ለኪን የገብርኤል ድምፅ ተሰማ ከሰማ የገብርኤል ድምፅ ተሰማ ከሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሀርና ወርቆ ዝታስማማ የገብሪኤል ድምፅ ተሰማ ተሰማ የገብሪኤል ድምፅ ተሰማ ተሰማ የመላኩ ዲያቆኑ በተቀመጡበት እንደዚህ ስታዝብሉኝ እንግዲህ እነዚህ ዝማሬ አሁን ዝማሬ መላእክት ያሰማለን ነው ወይስ ነፍሲ ማር ነው? ፈለጋ ትናቴዎስ ግን ማለት ነው የመጨረሻ አራዳ እኮ ነው። በኢየሱስም በቃ ይመቸው። መንፈሳዊነት ሲደመር ስልጣኔ የዘመናዊነትን ተላብሶ ሲመጣ ትውልዱን ለማዳን በጣም ወሳኝ መሳሪያ ነው። ምክንያቱም አሁን ያለው ጄኔሬሽን ድሮ በሚሰበከው መንገድ ቢሰበቅ አይሰማም፣ አይገባው አንደርስታንድ ማድረግ ይከብደዋል እኛ እኛ በምንረዳው መንገድ ስለምታስተምረን ፈለገ እናመሰግንሃለን፣ ሶፊዬ እንወድሃለን። በክርስቶስ ፍቅር ወደ እውነተኛዋ ቤተክርስቲያን እንድትመጣ ደግሞ እንጋብዝሃለን። ሁሉም ነገር ይሄ ጊዜ ጉዳይ ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥልህ። ከወደግክም ጊዜው ነው፣ ከተነሳህም ጊዜው ነው። ሻይን ካደረግክም ሻይን ያደረግክበት ጊዜ ስለሆነ ነው። ከወደግክም በቃ የጊዜ ጉዳይ ነው። ሰዎች ወድቀው ካየህም ጊዜ ነው ይጣላቸው ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። ኢትስ ኦል አባውት ታይሚንግ ወጣትነት ጊዜ ነው። በወጣትነትህ ያላደረግከውን ነገር በኋላ ላይ ካለፈ በኋላ ብትቆጭበት ብትጸጸትበት፣ እንቧ ከረዩ ብትል ወደዛ ወደዚህ ብትል ምረ ጠብ የሚል ነገር የለም። ስለዚህ በጊዜ አትቀልድ። ስለዚህ በጊዜያችሁ አትቀልዱ። ጊዜ ታክሲ አይደለም፣ ቆሞ አይጠብቅም። ጊዜ ወርቅ ነው እያለ የአገሬ ሰው በተለያየ ምሳሌ እያስረዳን ነው እዚህ የደረስነው። እኔ ሙሌ የምላቸው አለው ጊዜያችሁን በአግባቡ ተጠቀሙ። አንዴ የመጣ ዕድል ተመልሶ አይመጣም። የመጣውን አጋጣሚ በአግባቡ የተጠቀሙ ሰዎች ተተክሰው ሰክሰስ ላይ ደርሰዋል። የመጣለንን እድልና የመጣልንን ኦፖርቹኒቲ በሰዓቱና በቦታው ተገኝተን ካልተጠቀምን መቼም ህይወታችን አይለወጥም፣ እዚው እየዳከርን እያከክንን እኖራለን። እድሎች ሲመጡ በደንብ አስቡበት። እንዲሁም ደግሞ በእግዚአብሔር እውነተኛ መንገድ ውስጥ ከሆናችሁ እድሎች ያመልጧል። ልክ ከእግዚአብሔር መንገድ ስትወጡ ያ እድል መቶ፣ እዚህ ጋር እናንተ መንገዱን ለቃችኋል፣ ይጠብቃችኋል። እናንተ መንገዱን ለቃችኋል። ያንን መንገድ ግን እውነተኛውን መንገድ፣ የሰላሙን መንገድ፣ የፍቅሩን መንገድ ይዛ የይቀርታውን መንገድ ያችሁ ብትጓዙ መጨረሻችሁ ስኬት እንደሚሆን 100% ምንም ጥርጥር የለውም። ቤተሰቦቼ ጊዜያችሁን በአግባቡ ተጠቀሙ፣ ወዳችኋለሁ። ከሰማኒያ ፐርሰንት በላይ የእኔ ተወዳጆች ሰብስክራይብ ሳታደርጉኝ ነው የምትከታተሉኝ። ሰብስክራይብ ብታደርጉኝ ለእኔ በጣም ስለሚጠቅመኝ እዚህ ድረስ ከመጣችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ